ህሊናዋን በመጠበቋ ሥጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎሪዎስ ዘንዚ ናዙ ታዲያ ምንድን ነው ማድረግ ይፈልጋችሁ ይባል ሄዳችሁ ትናንትን ማየት ነው። ይባላል አይባልም ይህ ሐሳብ ሲገጥማችሁ ምን ተብለዋል እስኪ መምህራን አባቶች ምን ብለዋል በዚህ ጉዳይ ላይ ኑሮሁበታል እኮ ግን እንደው ሐሳብ ይሄ ልነግራችሁ ፈልጌ ነው እኔ አንድ ገጠመኝ ልንገራችሁ ሰሞኑን ኢየሩሳሌም ነበርኩኝ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 እና እኔ የምታወቅ ሰውን ሰውን ስሙን መጠየቅ ደስ ይለኛል። ማነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እውነቴን እኮ ነው የምነግራችሁ ማለት ነው። እንዲያው ፋዲ በአቅሙ ቤዛ እየተባለ እንዲሁም በቤታችን እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬን ነው የምነግራቸው ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስታወቂዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው ቤዛ ማለት እንደዚህ ያለ ማለት ነው። ፋዲ በምን እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት አልቦ ፍቅር ዘይ አቢ እምዝ ፍቅር ከመብዚ ዘይ ሜጡ ቤዛ ነፍሰ ቢጹ፣ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አላ ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥጫ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጻፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አህቴ ድንግል የምትባለው መጻፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ዓለም ብዬ ጽፍ። ማንበብ የእናንተ ድርሻ ነው አይደለ ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም ቀድሜ ግን ሐሳቡን ጽፌአለሁ በዚህ ጉዳይ ላይ እና ቤዛ ምትክ ለውጥ ጥብቅና ጠበቃ መሆን መዋጀት አዳኝነት መታደግ እንደ ማለት ነው ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያ ይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ቢሄዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር።